እኔ ቤቱን ከፍልበታለሁ፣ አንቺ ውጪ አለኝ። የማታውቂው ሰው ከኮኮቢ ወደ ሄለን መጣሽ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ። እንዴት ናችሁ? ዛሬም እንደተለመደው በልብ የእውነት ፕሮግራሜ አዲስ ባለታሪክ ታሪክ ይዤላችሁ መጥቻለሁ። የዛሬ ባለ ታሪክ ምን ይመስላል እንግዲህ ታጫውተናለች። ያው ልጇን ይዛ እያጠባች ነው፣ ልጇ ራሱ እየጠባ ተዛለኝ አንቺ ነው ልጅ ያጠባው። በገስ ደህና ነሽ እንዴት ነሽ? እናንተ የመጨነቃችሁ ግራ የገባችሁ መልስ ያጣችሁ ሁለት ጉዳይ ካላችሁ በ0985 8282ስደውልን ዋትሳፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ አምስት ደቂቃዮት ታሪካችሁን በድምፅ ቀርጻችሁ ላኩልን። እናያለን፣ እንገመግማለን፣ ባለ ታሪክ አድርገን እንጠራችኋለን ማለት ነው። የዛሬ ባለ ታሪክ ታሪክ ምንድን ነው? እስቲ ሙሉ ስምሽን ነገር ትክክለኛ። ኮኮቤ ማ ኮኮቤ ማ። ለምን ቀይር ስምሽን? አዲስ አበባ መጨነቅ ከኮከቤ ወደ ሄለን መጣሽ። እስቲ ታሪክሽ ጌት ነው የሚጀምረው? እስከ ልጅነት ታሪክሽ ነገርኛ ተገጠርጣት። በአስራ ሁለት ዓመቴ ሁለት መጣ ጊዜ ወደ አዲስ አበባ ማለት ነው። እናት የለሽም? እናትም አባቶቼም አሉ ግን አያቴ ነው የታሳደገች እና ለምን ወደ እናት ነው ወደ አባት? እሷ ስትሞት ጊዜ መጣው ዘመዴ ጠፍቼ ማለት ነው። ወደ አዲስ አበባ ጠፍቼ መጣሁ ምንም ያለ ምንም ተያዥ ምንም ተያዥ ዝም ብለ ወሰደችኝ። ዝም ብላ ውስ ዳኛ ከዛ እሷ ጋር ተቀመጥኩ ከዛ እሷ ጋር ተቀመጥኩ ታለ ደመወዝ ምንም ብር ደመወዙም አልሰጠኝም ከዛ እሷ ጋር ሶስት አመት ተቀመጥኩ በነፃ አዎ ዝም ብዬ ነፃ ማለት ነው እሺ ሶስት አመት ተቀምጭ በነፃ ከሶስት አመቶች ከዛ እሷ ስራ አላት መንግስት ሰራተኛ ናት እሷ ከዛ ባልየው ቤት ነው የሚቀመጠው ባልየው ተዛ በተደጋጋሚ በተደጋጋሚ ይደፈረኝ ይደፍርሻል በተደጋጋሚ ተደጋጋሚ ማለት ነው ለእሷ አልነገርሻትም አልነገርኳትም ወይ ለመውጣት ለማምለጥ አልሞከርሽም ጠፍቼ ወጣሁ እሺ ጠፍቼ ወጥቼ ከዛ ኮተቤ የሚባል አለ ሰፈር ማለት ነው ኮተቤ አለቀስኩ እዛው ወጥቼ ቁጭ ብዬ ማለት ነው በቃ ልብስ ማለስኩ ምንም ዝም ብዬ ስለወጣሁ ማለት ነው ከዛ ሳለቀስ ማነሻል ሲለኝ እንደዚህ ወኝ ነው ተቃል ተሰው ጋር ገብቼ ነበር ተሰው ጋር እየሰራሁ ተቃልቼ ወጣሁ አልኩት ስለው በቃ ነይ እኔ ጋር አለኝ የማታውቂው ሰው ወንድ ወንድ ነው ተደፍረሽ እንደገና ሌላ ወንድ ነው ነይ እኔ ጋር አለኝ ሄድሻለሽ ምን ላድርግ ታዲያ? እና ማደሪያ ምናምን ሰሌል የለኝም። ሄድኩ። ዝም ብሎ ይህን ያስባል እያለ አላሰብኩም። ማደሪያ የለኝም ነበረ ምንም በእጅ ላይ ማን ነበረኝ። ከዛ እሱ ጋር በቃ ቤት ምግብ እየሰራ ምን እያል ምናምን ተቀመጥኩ እና ሁለት ቀን ተቀምጬ እሱም አባረረኝ። ለምን አባረርሽ? በቃ ሂጅ አለ፣ ሂጅ አለኝ። ምን እሱ ሌላ ነገር አስበው ነበር። ተቀምጦ ስራ ነበር እሱ የሚውለው ማለት ነው። ከዛ ሂጅ አለኝ። እሱ ቤት ስለሆነ ምንም ሰለ ማለቅ ወጣሁ። ወጣሁና እዛው ተመልሼ ደግሞ ኮተቤ ገባሁ። በምን ተያዥ ገባሽ? ስራ አልገባሁም። የት ኮተቤ ሀደ አንዱ አንተ እንደዚህ ቢዝነስ ነው ምትሰራው። እናት የሰፈር ምንድን ነው የሚባለው ስላት ቴት ነው የመጣሽ ውስጥ ላይ እንደዚህ ቤት እየሰራሁ ነበረ ጠፍቼ ነው የወጣሁት አልኳት። አለች እናዚህ ምን ታደርጊ ያለች። በስመ አብ ልፍስ ቅዱስ አለች። እንደውም እሷ ምን ነው ችግር አለ እ ስላት የሰፈር እኮ በጣም አጥፎ ሰፈር ነው አለች። እዛ አለቀስኩ እንደዛ ስትለኝ ማለት ነው እና ምንም ሰው የለሽም፣ ምንም ዘመድ የለሽም አለችኝ። ኧረ ምንም ዘመድ የለኝም አልኳት። እሷ እየሰራች ነው ቆማን ያገኘዋት ትሰራለች። እኔ በቃ እኔ ጋር ልወስድሽ ለብለቀር ገድና ተዛ አማራጭሽን ትፈልጊያለሽ አለችኝ። እሺ ብዬ ሄድኩ። እሷ ጋር ሄድኩና እሷ ብቻዋን ነው የምትኖረው። ሳምንት ምናምን አስቀመጠችኝ። ምንም ዘመድ የለሽም አለችኝ። አዎ የለኝም፣ አያቴ ስትሞት ጊዜ ነው ሀገር የወጣሁት፣ ምንም ዘመድ የለኝም አልኳት። ከዛ በቃ ህይወትሽ ማበታተች ታልቀር አንድ ህይወትሽ ተበላሽቷል፣ ህይወትሽ ተላተበላሽ ይሄን ስራ ስር ያለች ምንድን ነው ቢዝነስ ማለት ነው

ትለኝ በቃ እሺ ብዬ አማራጭ መሰርኩ እና ከዚህ ስራ ይሻለኛል እሺ ብዬ እሱ ዳወጣ ሻለኝ ማለት ነው። አወጥቶኝ ከዚህ ስራ አወጥቶኝ ወጣው ተሱ ጋር አብሬ መቀመጥ ጀመርኩ። ተሱ ጋር ወጥቼ ማለት ነው። ምን አይነት ሰው ነው? በቃ ያው ወጣት ነው፣ ግን ስራ ይሰራል። ስራ ይሰራ ቋሚ ይሰራል ኮንትራት ምናምን ስራ ይሰራ ነበር። ግን ምን ያስታረግ ትጠነቀቂ ነበር፣ ራስሽን መጠበቂ ነበር ከተላላፊ በሽታዎች ተሱ ጋር እንትን ሳልል ያው ብዙም ተስንት አንድ ቀን ብዙም አልወጣም፣ ግን በመውጣ ሰዓት እዛ ምርመራ ምናምን ስላለ ጤና ጠበይ ምናምን እየወሰዱ ይመረምሩናል። እዛ እመረምራለሁ እንጂ እንትን ብይንትን አላደረኩም። ከዛ ሁለት ወር እንደተቀመጥኩ ተመላላይ ስራ ገባው። ከዛ በመሀል ይችል ተፈጠረች። አረገሽ በመሀል አረገሱ። ታረገስኩ፣ ወዲህ ጸባዩ ተቀያየረ። እሱ ማለት ግን እኔ አልነገርኩትም እንደዚህ እንደዚህ ብዬ መጨረሻ ላይ ወዲ ሲገፋ አምስት ወር እያለ ነው የነገርኩት። አብራችሁ አንድ ቤት ነው የምታድርገው? አብረን አንድ ቤት ነው የምናደርገው፣ ግን በቃ ብዙም እሱ እኔ ለመውጣት ስለፈለግ ነው እኔ ተዚህ ስራ እሱ ብዙም ተግዜው በኋላ እንትን አለብኝ። ትኩረት አይሰጥሽም? አዎ ትኩረት አይሰጠኝም። ተፈለገ ውጭ ያደር ይመጣል፣ ተፈለገ እኔ ተመላሽ እንደፈለገ ነው ሲሚወጣ። እኔም በቃ ተዚህ ስራ ይሻለኛል ብዬ መርጬ ነው መርጬ ነው ከሰባት ወር እየሰራው ነበር ቤት ተመላላሽ አርግ እሷን ራሱ ጤና ጣቢያ ሲከታተል ወለድኩ። ስቴሽኑ ምፈንዲ ሬሽንሬሽን ወለድኩ። ዛ ብር ታጠየቅኩ በስጠየቅ እሱ ሱ ሲደወልል አላቃትም አለ። አንድ ቤት እየኖረ አንድ ቤት እየኖ አላቃትም አለ ብር ሲጠየቅ ማለት ነው። ያስፈልግሻል ብር ደዊ ነብስ ቁቁጥር ነበር ጠሪቱ እኔ አላቃትም አለ ስል ጊዜ በቃ ምንም ማድረግ አልችልም አለ ዶክተሩ። በቃ ሰርተሽ ታመጫለሽ ምናምን ዶክተሮች እንደ ሳምንት እንደው አስቀምጡኝ ወጣው። ከዛ ማለት ሲሄድ ፍፊም ነበረን አልጋም ነበረኝ። የሱ ነው ያንቺ ነው እኩል ነው ገዛ አብራቹ። ዝም ምንም ነገር የተደረገልኝ ነገር የለም። ከእዛ አልጋው የታረከ ስለው ሳለ አልጋው ምን አገባሽ፣ አልጋው ይመለከትሻል እንደ አለኝ። ወላሂ ስትገቢ ኦፕሬሽን ሆነች ነው። የት እየታረፍሽ? እቤት፣ እዛው እሱ ያለበት ቤት ማለት፣ የተከራየንበት ቤት ማለት ነው። ማለት እዛ አካሪዋ ናት ራሱ ሀጃ ማፍልታልኝ። ሀጃ አዘጋጅቼ ነበር በራሴ ብር፣ ሀጃውን አዘጋጅታልኝ። ተዛ ፈላው ፈላው ነው ተዛ እየጠጣሁ እሱን እያለ፣ ቤት ኪራይ ደረሰብን። ቤት ኪራይ ሲደርስ ጊዜ እሱ ጠየቀችው። ስጠይቀው ሳምንት ሙሉ ቆይቶ መጣ። የቤኪሪያ ስጠይቀው ጊዜ ማለት ነው። ከዚያ ያለፈብን የቤኪሪያ ሳልፍ ጊዜ ክፈይ አንቻለ ሲለኝ የለኝም። እንዴት አመጣለ ብሎ ጥሎ ቀይሮ ብቻ መጣ። ተቀይሮብኝ ማለት ነው። ደግማ ጠየቀችው። ሜታ ደግሞ ስለቆ ተመልሶ መጣ። ሲመጣ እኔ መልሻል በኋላ ልጅቷ ምን ያላቃት እኔ ቤቱን ከፍልበታለሁ አንቺ ውጭ አለኝ በሳምንትሽ ከፍልበታለሁ። ተዛሬ እንዳልሰራ እንኳን ሰረች እንዳልቀየር እንኳን እንደዚህ አረከኝ ጊዜ አልወጣም ስለው ጊዜ ቢሎ አነሳብኝ። ቢሎ ሲያነሳብኝ ጊዜ ተዛ ጮኩ። ቢሎ አነሳብኝ ተዛ ስጮ ጊዜ አከሪያውም ልዩ ስላለት ም የመጣ ተዛ ሲሉ ልጅ እን አልፈልጋትም፣ ትውጣልኝ በቃ ምንም አማራጭ የለኝማ። የሚሄድበት ቦታ ተሳሰቢ ላይ ኪዳነ ምረት ልኩ እዛ ሂጅ፣ ቤተክርስቲያን ሁለቀን አድርጉ። ቤተክርስቲያን ሂጅ ዛ ሁለቀን አድሬ፣ እሷ ቤት የምታበታ ትምህርት ቤት ልጅን እያመጣች አገኘችኝ። እሷ ማለ ነው። ከዛ ልጅቷም ታማ ነበረ እንትን ሳምባ ምች ራሱ ታማ ነበር ልጅቷ። ከዛ እሷ አሳከማኝ እኔን፣ ማሳከመችኝ እሷን ማሳከመችኝ እና ከዛ በኋላ በቃ እሷ ወሰደችኝ ቤቲ ማለት ነው። ከዛ በኋላ ደግሞ እንደገና ደግሞ መልሽ መታጠብ ማታጠብ ያስፈልግሻል ተብዬ ነው መልሽ የታጠብኩ። ስታጠብ ቁስልሽን መልሽ የታጠብኩ ዛ መልሽ የታጠጠብኩ ወዳንኩ። ከዛ የሆኑ ሰው ማን ነው የሚባሉት፣ ሂሩት ስልኩ ቁጥር ሰጥታኝ ስልኩ ቁጥር ሰጣችኝ እና እሳቸው ናቸውን ሁሉን ነገር ልብስም ለእኔም ለልጅም ሁሉን ነገር እያገዙኝ ያሉት እያመጡ ያሉት ጌት ነሻልሻ አሁን እሷ ጋር ነው ያለሁት። ተጠግተሽ ሰው ቤት ነሽ ያለሽው። እሷ ጠገኝ። ዘመዶችሽን አልፈልግሽ ፈልግሻቸው አታውቂም። ያው አድራሻም አደራሻም ስጪልኝ ስልክ ቁጥርም ስጪልኝ አላገኘችም። አልፈለጓቸውም። እሺ ተመልካቾቻችን፣ የዛሬ ፕሮግራማችን ይህን ይመስል ነበር። እናንተም የጨነቃችሁ ግራ የገባችሁ መልሰጣችሁለት ጉዳይ ካላችሁ በ0995 8283 ደውልን። ዋትሳፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ አምስት ቂወት ታሪካችሁን በድምጽ ቀርጻችሁ ላኩልን። እናያለን፣ እንገመግማለን፣ ባለ ታሪክ አድርገን እንጠራችኋለን ማለት ነው። የዛሬ ፕሮግራማችን ይህን ይመስል ነበር። ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት አርጉ። አብሬያቸው ቆት አርቲስት ገነት ንጋቱ ነበር። ለዛሬ ጨርሻለሁ። ሰላም ለና